አነው እንዴት አመሻችሁ፣ መጣን እን መሻና። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድ እና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ደግሞ በአዲስና በሌላ ርዕስ መጥቼ እላችኋለሁ ማለት ነው። ዛሬ አገር ቤት ስገባ አራተኛ ጊዜ ነው፣ ለሶስተኛ ጊዜ አካባቢ ቪዲዮ መስራት ነው ማለት ነው። ባለፈው እንግዲህ ውድ እና የተከበረውን ባለቤቴን በቪዲዮ አቅርቢልኝ አቅርቢልን፣ ባለቤትሽን መተዋወቅ እንፈልጋለን፣ ሐውነትዬ የእኔ ቆንጆ ብላችሁኝ በጠየቃችሁኝ መሰረት ማለት ነው። እኔም የእናንተ የእህቶችን የጓደኞችን ትዕዛዝ ለመፈፀም ሀሳባችሁን እውን ለማድረግ ውድና የተከበረውን ባለቤቴን ላስተዋወቃችሁ፣ በሚዲያ ላሳያችሁ ይዤ መጥቼ ነበረ እና በመካከል ግን ያልታሰበ ነገር ተፈጥሯል ማለት ነው። እኔ ይህን ዩቲብ ቻናል አንድ ዓመት ሙሉ መከራን አይቼ ሞኔታይዝ እስከሚሆን ድረስ ሲ ደረጃ እስከማደርሰው ድረስ ለማንም ለማንም ትንፍሽ አላልኩም ነበር ማለት ነው። ምክንያቱም ትንፍሽ አላልኩበት ምክንያት እንግዲህ የሀገራችንን ወንድሞቻችንን ባሎቻችንን አባቶቻችንን ባህሪያቸው ምን አይነት እንደሆነ የሀበሻ ወንዶች የኛ ወንዶቻችን ምን አይነት ባህሪ እንዳላቸው ስለምናቅ ነበር ስለማቅ ነበረ ሁላችንም የምናውቀው ነው። በነገራችን ላይ እኔ ብቻ ሳይሆን ሁላችንም፣ በጣም አብዛኛዎቻችን የወንዶች ባህሪ ይህን ወንዶች ባህሪ ኋላ ቀር እንደሆነ በቃ ማለት አይመቹም፣ ሁልጊዜም የበላይነትን ይዘው መቀጠል እንደሚፈልጉ፣ በእኩልነት በእኩልነት በሴትና በወንድ እኩልነት የማያምኑ መሆናቸውን ሁላችንም እናውቃለን። ሁላችንም ሴቶች እናውቃለን። ለምክንያቱም ለምንድን ነው የምናውቀው? በእህቶቻችን በወንድሞቻችን እና በአባቶቻችን አይተነዋል ማለት ነው። እና እኔ ግን ለዛ ነበረ በዛ ምክንያት ነበረ ሳልነግረው የቀረሁት ለባለቤቴ ሳላሳውቀው የቀረሁት ሰርፕራይዝ ያደረኩትም ለዛ ነበረ። እኔ ግን ሰርፕራይዝ ሳደርገው እውነት ለመናገር በጣም ደስ ይለዋል ብዬ አስቤ ነበረ። ምክንያቱም በድሮ ጊዜ አባቶቻችን፣ ወንድሞቻችን እንደዛ ቢያደርጉ ያው የድሮ ሶት ነው ሊሆን ይችላል። አሁን ደግሞ ዘመኑ የሰለጠነ ዘመን ነው። በዛ ላይ ደግሞ አረጋገር ሂጂ ብሎ ሂደሽ ሰርተሽ ነይ ብሎ ብሎ ከላከኝ በኋላ መቼም እንዲህ አይነት ደግሞ የሚገርም ስራ ሰርቼ በቃ ዩቲዩብ ቻናል ሞኔታይዝ አድርጌ በኦንላይን ቤታችን ውስጥ ቁጭ ብለን የምንሰራውን ስራ ሞኔታይዝ አስደርጌ የተመቻቸ ስራ ኦሬዲ እኮ ይሄ ስራ እኮ በቃ ምግብ በሉት ተዘጋጅቶ የቀረበ ምግብ እንደማለት ነው። ስለዚህ ማንኛውም ሰው ምግብ ቀርቦ ካበላ ሲባል ደግሞ ማንም እምቢ አይልም ማለት ነው። እና እንደዛ ይላል ደስ ይለዋል፣ እንደውም በጣም ደስ ይለዋል ብዬ አስብ የነበረ ይሄ ነገር፣ ሰርፕራይዝ ያደረኩት ነገር ግን እንኳን እኔ ሰርፕራይዝ ላደርግ ቀርቶ እሱ በተቃራኒ ሆኖ ሰርፕራይዝ አደረገኝ ማለት ነው። በነገራችን ላይ በዛን ሰዓት በዛን ቀን ከባለቤት ላይ ያየሁበት ባህሪ ያየሁበት ፊት እንግዲህ ከተጋባን በጣም ብዙ ጊዜ ሆኖናል ከተጋባን ጀምሮ ያየሁትን ፊት አይደለም ያየሁት፣ ማለት ነው። በጣም አዲስ ሆኖ በጣም ተቀይሮ ሌላ ሰው ሆኖ ነው የጠበቀኝ ማለት ነው። ምክንያቱም ባለቤቴ ከተጋባን በሕይወት ዘመናችን ማለት ነው፣ እንደዚህ እዚህ ቦታ ሄደሽ፣ እዚህ ቦታ ሄደሽ፣ እንደዚህ ወስልተሽ፣ ምናምን ምናምን እንደዚህ አይነት ነገር ብሎኝ አያውቅም ማለት ነው። እና እኔ በጣም የሚገርም ነው፣ በቃ በጣም አዲስ ነገር ነው የሆነብኝ እውነት ለመናገር ማለት ነው። በጣም አዲስ ሰው አይቸውን መላቅ አይነት ሰው ነው የሆነብኝ። እና ወንዶቼ ማሮቼ ፍቅሮቼ እና በቃ በዛው እንትን ሳይቋጭ ቀረ ነገሩ ማለት ነው፣ ሳንስማማ ማማ ያው እንዳያችሁት በር ከፍቶ እንደወጣ ነው። በዛው አልተመለሰም ማለት ነው። እና ሁለተኛ ይችን ስልክ ብታነሺ፣ ሁለተኛ ይሄ ዩቲዩብ ቻናል የሚባል ዩቲዩብ የሚባል ነገር ብትሰሪ፣ ኦንላይን ሂደሽ ብትዘላዘይ፣ ምን ብትል፣ ምን ብትል ነግሬሻለሁ ብሎ ጌታ እንደቆረጠብኝ ነው ማለት ነው። አሁን ራሱ ይህን ቪዲዮ ስንሰራ እሱ ምንም አይነት ነገር አያቅም ውጭ ላይ ነው፣ ገና አልመጣም ማለት ነው። እንግዲህ ከመጣም አላህ የሆነኝ እያልኩኝ ልጆቼ፣ እንግዲህ ዩቲዩብ ቻናሌን ሼር እያደረጋችሁ፣ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ፣ ላይክ እያደረጋችሁ፣ ልጆቼ ከአጠገቤ እንድትሆኑ

ይሄ ኦንላይን ስራ ላይ የምትይው ስራ ትክክል አይደለም እኔ አላመንኩበትም አንቺም እንደምታምኚበት በእኔ ተመሳሳይ እንደምታምኚበት እርግጠኛ ነኝ አንደኛ እኔ እና አንቺ አሁን አንቺ የልጆች እናት ነሽ እኔ የልጆች አባት ነኝ በዚህ መሰረት እኔ ትክክል አይደለም ይህ እኮ ከእምነትም ጋር ተያይዞ ትክክል አይደለም ክርስቲያኑ ወደ ቤተክርስቲያን መሄድ ሲገባው፣ ሙስሊሙ ወደ መስጅድ መሄድ ሲገባው፣ አሁን ባለው ነገራዊ ሁኔታ እኮ ባለትዳሮች የኔ ቆንጆ እየተባሉ ባለትዳሮች የኔ ቆንጆ እያሉ መልሰው እንደገና ደግሞ በትዳራቸው እየማገጡ መኖር መቻል አለባቸው። ይህ እኮ ትክክል አይደለም። ትማግጫለሽ እያልኩሽ አለ፣ ትክክል አይደለም። እኔ ለምሳሌ የፈረንጅ ችግር ያየሁ

አፋለ ወደ ኋላ ድሌት የሆነውን እንኳን ኢቭን እንደው ቪዲዮ ወገሮች ማየት ይችላሉ። ትክክል አይደለም። በቃ ከነገርሽ በኋላ ይሆነን ትክክል አይደለም። ትክክል ምንድን ነው? ሁሉ ቪዲዮ ወገሮች ማየት አለ ምን የተጻፈው ኮሜንት፣ ምን ኮሜንት ተጽፏል? ምን የተጻፈ ኮሜንት አለ፣ ይኖራል። በትክክል እርግጠኛ ነኝ ይኖራል። የእኔ ቆንጆ የሆነ እየተባለ የሚባለው ሁሉ ማየት ይችላል፣ አለ እንደዛ አይደለም። ነው ማን ነው የቆንጆ ማለት የማይጻፍ ነው። ማሳወቅ ነበረ ሰው አሁን ካለፈ እና አብረን ስላልነበርን ነዋ አብረን ስላልነበርን ነዋ። በቅርቡ ይኸው እንደዚህ አሁን ቡራ ከረዩ እንዳልከው በስልክም ቢሆን ቡራ ከረዩ ማለት ስለማይቀር እኔ በአካል ተገናኝተን በአካል ተገናኝተን ባስረዳ ትንሽ የተወሰነ ትንሽ እንኳን ክብር ሰጥተህ ለእኔ ትረዳኛለህ ብዬ አስቤ ነበረ። ይሄን ያሰብኩት ግን አንተ እንደዚያ ዓይነት ሰው አይደለም። እውነት ለመናገር እኔ ድሮም አይቀው ባለቤቴ አይደለም። እውነት ለመናገር በጣም ተቀይረህ እውነት በጣም ነው የማዝነው እኔእናእንሳፍነውደደና እንደው እንደዚህ ነው ያሳለፍነው። አንተ እዚህ ደረጃ ትደርሳለህ ብዬሽ ነው እኔ እና አንቺ እንደዚህ ነው ያሳለፍነው። ለመ- መለወጥ ማለት መጣላት ነው ጥቅልኳልለሽ እኔ በማስበው ልክ እሰሉ እኔ አንድ አመቱ ሙሉ ዩቱብ ከፍቼ ኦንላይን እየሰራሁ ነው ሞኔታይዝ ሁኛለሁ ብዬሽ ብነገርሽ ምንድን ነው አንቺ የሚሰማሽ? እኔ በጣም ነው ደስ የሚለኝ። ይሄ ውሸት ምን ማለት ነው? ውሸት ነው ማለት ነው ይሄ ውሸት ነው ታዛዥ እንዲሆን እንዲቻለው የምትፈልገው

ነበርሽ እኳል በስራ ነው። ከሚገባው በላይ ነው ሰርች የሚመጣው አንተንም እንዲጠቅም አንተንም የሚያሻሽል ከዚህ ከወፍጮ ቤት ከተራ እድሜ የምትኖረው እስኪ

ይሄ አይንም ሆጭራሽ አሁንማ በዚህ እንትን ያልክማ ጭራሽ የሆነ ነገርማ ቢደርስ እስኪ አንድ ጥያቄ ልጠይቅሽ። ይህን ስራ ስትሰሪ፣ በኦንላይን ስትሰሪ በዋይፋይ ወይም ደግሞ ፓኬጅ እየገዛሽ ነው። ስንት ነፃ እትንያው በነፃ እኮ ነው። አንተ ሰውዬው ክብር የለህም እንጂ ሲጀመር ሰውዬው ክብር የለህም እንጂ ማለት ነው። እኔ እኮ በሰዎቹ ዋይፋይ አገር ቤት መጥተን በነፃ የምንሰራበትን እንጀራ ነበረ ተጠቅሞ ያደርሱ ነበር። ይሄ አሁን አሁን አገር ውስጥ ከገባሽ በኋላ ፓኬጅ ልትገዢ ነው እርግጠኛ ነው። እና ብከፍል በፓኬጅ ብገዛ የአስር ሺህ ብር የሚከፈልሽ ከሆነ ይሄ ስራ ነው ስራ አይደለም። የሀያ ሺህ ብር ፓኬጅ ገዛሽ። አሁን ድሙል ቴሌ የሚያስጠቅመው ነው አንቺ ግን አስር ሺህ ብር ይከፈለኝ አለች። ነው እየጠበቅሽ ያለች ሚስትሽን ይከፈለኝ፣ እሱ ሲመጣ ነው የምናየው። እስከዛ ድረስ ተረጋጋና አንተ ተረጋጋና፣ መጀመሪያ ስራውን ተስማማለኝና አብረን እንስራ፣ ራሳችን እናሳድግ። አንተ መፍጮ ከማብሉን ታቆጣብ ይበቃሃል። ከዚህ በኋላ እድሜ ልክህን የማንንም ወፍጮ ወይ ወፍጮ ራስ ታከብ። አንተ እኮ የራስ ወፍጮ አልተወሰድኩ ሰዎች ነው ያወፍ

የምናደርገው ወይም የተጀናጀንኩ ሙት ካላቸው የተጀናጀንሽው ለማየትም ጭምር እንዳምርጭ ስልኩን እሱም ትይዣለሽ፣ እኔ ያኛውን ስልክ ይይዛሉ። ስላጠቃቀሙ ነው። በጣም ብልጥ ነበር። በጣም ስማርት ስልክ ነው። ወላሂ ሁለት ሺህ ሰባት መቶ ነው የገዛሁት።

እሱ ቻርጀሩ ነው አሁን የምናደርገው። ስለ አጠቃቀሙ ማወቅ ከፈለግሽ ቀስ እያልሽ ይጋባሻል። አማርኛ ኪፓድ አለው። ስለስታት በእንግሊዝኛ መጻፍ ትችያለሽ። እስከዛ ድረስ የሚጠፋሽ ነገር ካለን አረበኛ መጻፍ ካቻልሽ በአረበኛ መጻፍ ትችያለሽ። በአረበኛ ካልቻልሽ ደግሞ በግዕሱላ መጻፍ ብቻ ው ይህም ምንጭ ብለው ነገራችን ቆንጆ አይደለም። አማርኛው ለመጀመሪያ ጊዜ መጠቀም ካልቻለሽ እና ካላወቅሽው በእሱ መጠቀም ትችያለሽ። ለምሳሌ ደረጀ ብለሽ መጽሐፍ ከፈለሽ ደ ግዕዝ ነው፣ ረ ግዕዝ ነው፣ ጀ ግዕዝ ነው። ወደ ቁጥር ቀይረሽ መጠቀም ከፈልግሽ ደግሞ አንድ አንድ አንድ አንድ መቶ አስራ አንድ ብታደርጊ ደረጃ ያልሽ ማለት ነው። ለምሳሌ ሮዛ ብለሽ መጻፍ ብትፈልጊ ሮ ሳብዕ ነው፣ ዛ ራብዕ ነው